ጀምር ይገርማቸዋል። የአገሬ ልጆች አንድ ታዋቂ ሴሌብሬቲ፣ ያው እንግዲህ እነዚህ ሴሌብሬቲዎች ከመጀመሪያው ጀምሮ መነጋገሪያ ያረስ ሲሆኑ ወንዶች ነበሩ። እንደምታውቁት እንደተመለከታችሁት፣ የአንዳንድ ነገሮችን ኢንፎርሜሽን ከዚህ በፊት መተናብተናል። ገና ታገቢኛለሽ ወይ ታገቢኛለሽ ወይ ብሎ ሲዘፍንላት ገና ዘፈኑ ተንበርክኩ የትዳር ጥያቄ ሲጠይቃት ከዛ ይጀምራል የነሱ መነጋገሪያ መሆን ከዛም በኋላ ደግሞ ቀን በቀን ወደሚለቀቀው የቲክቶክ ቪዲዮዋቸውም ስንሄድ ያን ቪዲዮዋቸው ቀን በቀን መነጋገሪያ ደረስ ነበረ። ሞት ነው የሚለየን አንለያይም፣ የኔ ፍቅር፣ የኔ ውድ የኔ ጣፋጭ እየተባባሉ ኪስ እያደረጉ ተሰሙ። ጋቢና ተቀምጣ በቱስር እየተኛ ምንም ታሳየናለች። ፍቅራቸው ደስ ይላል፣ በጣም ነው ደስ የሚለው። ፍቅራችሁን ያዝልቅላችሁ። እንዲሁም ደግሞ ክለብ ውስጥ ይገርማችኋል እንዴ ሰምታችኋላ? ይሄንን ነግሬያቸዋለሁ። ክለብ ውስጥም ነገር ፈልገውት እሱ እሱ ዝምተኛ ነው በነገራችን ላይ አይናገርም፣ ልጅ ሆነ ጸጥ ያለ ነገር ነው። እና ክለብ ላይ ራሱ ካልፈነከቱ ካልጨረስኳቸው ብላ ነበር። በቪዲዮ ተለቆ ነበረ ኢንተርኔት ላይ ካስታወሳችሁ በቃ ያዙ ለጋርዳ አስቸግራ ነበር ክለብ ውስጥ ማለት ነው። ያው ቪዲዮን ስላየሁት ነው እንደዚህ ምላችሁ ና እንግዲህ እነዚህ ጥንዶች ከብዙ ውጣ ውረድ እና ከብዙ ፈተናና ስቃይ እንዲሁም ሀሜና ቧልት እንዲሁም ትችት እና አድናቆት በኋላ እግዚአብሔር አንድ አድርጓቸዋል። መጀመሪያም አንድ ሆኖ ነበር። አንድ ቤት ነበር የሚኖሩት ሳይጋቡ። ሳይጋቡም አንድ ቤት ነበር የሚኖሩት። ከዛም ግን ያ ኦፊሻል ሰርግ የሚባለው ነገር ስላለ ሰርግ ተደገሰ። እግዚአብሔር ይመስገን፣ ክብሩን ይውሰድ እና ይገርማቸዋል። የአገሬ ልጆች በሰርጉ ጉዳይ እንደ ማንኛውም ተመልካች ወይም እንደ ማንኛውም እኛም ተጋብዘናል፣ በነገራችን ላይ አዳራሹ ላይ ሂደን ሰርግ ባንበላም ባንጠጣም፣ እኛም ተጋብዘናል። በላይፍ በቀጥታ ስትሪም እያየን ነበረ የላይፍ ፕሮግራማቸው። ስለዚህም ሰርጋቸው ላይ ዕድምተኛ ነበር ነው ማለት ነው። ሰርጋቸውን እያየን ነበር። እያንዳንዱን እንቅስቃሴ ማን ጨፈረ፣ ማን ተቀመጠ፣ ማን አዘነ፣ ማን ተውረገረገ፣ ማን አላበው፣ ማን ቁጫ አለ፣ ማን ዋጠጣ፣ ማን ውስኪ ጠጣ እያየን ነበረ በላይ በላይ እና እየታዘብንም እያደነቅንም ደስ ብሎ ነበር ስንመለከት የነበሩ ይገርማቸዋል። ከዛ ሙሽሪት ያው እንደነገርኳችሁ እነዚህ ጥንዶች ከመጀመሪያው ጀምሮ ከአመጣጣቸው ጀምሮ ብዙ ትችትና ብዙ አድናቆት የገጠማቸው ጥንዶች ናቸው። ምክንያቱም ባልየው ከዚህ በፊት ትዳር የነበረውና ልጅ የነበረው ሰው ስለሆነ እሷም እንደዛው ስለነበረች የኛ ከኛ ሕዝብ ደግሞ የሚደበቅ ነገር የለም፣ ያውጣና ያሰጠሃል። ብቻ ምን አለፋችሁ ብዙ ድንጋይ፣ ብዙ አድናቆትም ብዙ ትችትም የቀረበባቸው ሰዎች ናቸው በህይወታቸው የሰርጋቸው ቀን ታዳሚዎቻቸው፣ አድናቂዎቻቸው፣ ወዳጆቻቸው ይበዛሉ፣ አርቲስቶች ይበዛሉ፣ ሴሌብሬቶች ሰርጉ ላይ በጣም ይበዛሉ ይበዛሉ። ግን የገረመኝ የድሮ ሴሌብሬቶችን አላየኋቸውም፣ ትላልቆቹን እነዚህ እኛ የምንወዳቸው ሴሌብሬቶች በብዛት አላየሁም። በጣም የገረመኝ ትላልቆቹ ሁሉ የምንለላቸው እነሱን አላየኋቸውም። ብዙዎቹ ብዙ ያሉ አሉ ነገሩም ያሉ ምናምን ብዙም ግን አላየሁም። አይታቸዋል ጋይስ አይታቸዋል እንደው እኔ ደስ ይለኛል። የምታዘፍ ይቅርታ አድርጉልኝ። ስራ ያደለ ብዙም ትላልቆች ነች አሉ አሉ አርቲስቶች አሉ። ደምቋል በአርቲስቶች ደምቋል። በሚዜዎቹ አርቲስት ደምቋል። ብላብላ የመቻቸው ሰርጋቸው በጣም ያምር ነበር። የመቻቸው በጣም ነው ሰርጋቸው የሚያምረው። ሰር ፕሮግራማቸው በጣም ደስ ይል ነበረ። አይዋሽም እንግዲህ እግዚአብሔር ይመስገን ከዚህ ሁሉ በኋላ ለትዳርነት ለቬሎ ሰው ህዝብ ለእኛ ለማሳየት ስለበቁ እግዚአብሔር ይመስገን እግዚአብሔር ታሪክ ቀያሪ ነው ታሪካቸውን ቀየረ ደስ ይላል ደስ ይላል የገረኞች ደስ ይላል ደስ አይሉ ደስ ይላል በሉ ነገር ግን እኔ አንድ ጥያቄ አለ ለእናንተ ለሙሽሮቹ እኔ ባይ ዘ ዌይ የማይሆን ነገር ነው። በእርግጥ ልክ ናቸው። አሁን ላይ ከዚህ ተምራችሁ ከዚህ ከንግግሮቻችን ከስቻችን ተምራችሁ ነገ የሚመጡት ሰዎች አይደግሙትም። በዚያ አምናለው። ግን አንዳንዴ ስምና ዝና ሲኖራችሁ መላቀጥ ታጣላችሁ። የሆነ ፕሮግራም ሲኖራችሁ መላቅጣችሁ ነው የምታጡት። መላቅጣችሁ መላቅ ቢዮንሴ ልሁን ሪያና ልሁን ኪምልሁን የምትሉብን ነገር አለ። የሀገራችን ሴሌብሬቶች አብሶ ፕሮግራም ምናምን ሲኖርባችሁ ለምንድን ነው ምንም የማታንጸባርቁት ለመሰላችሁ? እናንተ እናንተን የሚመለከቱ ብዙ ትውልዶች አሉ፣ ብዙ ወጣቶች አሉ፣ ብዙ ሰዎች አሉ። ላይፍን ያልጀመሩ ላይፍን ማለት እናንተን ተምሳሌት የሚያደርጓችሁ ሶ፣ አንዳንዴ ትላልቅ ቦታ የሆነ ትልቅ ፕሮግራም ምናምን ሲኖርባችሁ፣ በጣም ነው የምታስጠሉት። የኢትዮጵያ ሴሌብሬቶች አለባበሳችሁ በጣም ነው የሚደብረው። ወይ አታውቁ ወይ አታሳውቁ። ብርቅጥቅጥ ብለሽ ትመጫለሽ። የኪመን የኪምን አለባበስ አይተሻለና ወይ ቀሚሱን ታዚነ ከዚህ በላይ ጡትሽን አንጠልጥለሽ ወይ ከዚህ በላይ ልክ ዛሬ ከፍቼ እንደመጣው እኔ ስጥም ለብሰው ለቪዲዮ ልብስ አርቼ ነው ሁሉንም፣ ለበስኩላችሁ። ምን ላርግላችሁ? ይህንን ያለበስኩት በዚህ ልምጣ ብዬ ነው ጋይስ። እና ደግሞ ስለማጠባት ስለተነፋፋ ወተት ስላለው ነው እንደዚህ የሚታየው እንደው ግን ይገርመኛል። አሁን ሙሽሪት በጣም ነው ፕሮግራም የሚያምረው በጣም አሁን እኔ የዛሬ ስድስት ዓመት ይገርምሻል። ሙሽሪት የዛሬ ስድስት ዓመት ላይቭ ላይ እንቀጨበብ እያደረግኳትን ቪዲዮ አውጥታ ፊንገር እያደረገች እጇን እግሯ እጇን ውስጥ ከተዋሉ እግዚአብሔር በቤታቸው በቤተሰቦቻቸው ይድረስ። ሌላ ምንም አልልም። ና አሉ እንደዛ። አሁን አንቺ ግን አደባባይ ላይ ያን ሁሉ ሴሌብሬቲ ጠርተሽ በላይ በሚተላለፍ ፕሮግራም ላይ ፓንትሽን፣ ምልክቱን ልንገርሽ ከፈለግሽ ከና ፓንትሽ ወጣሽ ሙሽራ አለሽ ይኸውን ነገ የምትመጣው ሙሽራ ያንችን ቬሎ ተከራይታ ድጋሚ እሷም ትቀጥላለች ታሪክ ማለት ነው። መብትሽ ነው፣ በደስታሽ ቀን ማንም ሊናገረሽ አይችልም። ግን እንደዚህ ትላልቅ ሰዎች ሲያዋችሁ ላይቭ ስትሪም ላይ ሲመጣ በሕዝብ የምትታዩ ሰዎች ሲሆኑ መጠንቀቅ አለባችሁ። ስም ስላላችሁ ብቻ ዋው፣ የለበሰችው ልብስ ዋው እንድትባሉ ብቻ አትበላቀጡ፣ አያምርባችሁም፣ አያምርባችሁም። ስርዓት የሚባል ነገር አለ፣ ወግ የሚባል ነገር አለ። ወጋችሁን ወቁ። የሀገራችን ሴሌብሬት እስከሆናችሁ ድረስ ማለት የሀገራችን ታዋቂ ዝነኛ እስከሆናችሁ ድረስ ወጉን ወቁ ወጉም ማወቅ አለባችሁ። እኔ ግን የምለው ጋይስ በዚህ ሰርግ ላይ እኮ እንዳበሻ ሀበሻ ቀሚስ የሚያምር የለም። ሰርግ ላይ እኮ በጣም የሚገርማችሁ ነገር ይሄ ፕሮቶኮል ያለው ልብስ እኮ ነው የሚያምሩ። ግሬሱ ራሱ ሲያምር እኮ የሙሽራ ቬሎ ራሱ ይሄ ሰፋፍ ሲንደሬላ የሚባለው እንደዚ አይነቱ አሁን እኮ ጋይስ፣ የአሁኖቹ ሙሽራዎች እኮ የቬሎንም ውበት አጠፉት እኮ እመቤቴ። ብታዩ ብታዩ ብታዩ ብታዩቸው እኮ ቬሎዋቸውን ሁሉም መላቅጣቸውን ያጡ በእነዚህ በሴሌብሬቶች ምክንያት፣ ምክንያቱም ተበላቅጠው ስለሚመጡ የሆነ ፕሮግራም ሲኖራቸው ተበላቅ ያሳያሉ፣ ወይ የቬሎ ማስታወቂያ ይሰራሉ፣ ይበላቀጣሉ አናታችን ላይ። የድሮ ሙሽራና የአሁን ሙሽራ ቬላዋቸው አንድ ነው? አንድ አይደለም። አጉል ስታይል፣ አጉል ፋሽን እያሉ ለዛውን አሳጣችሁት። የምሬ ነው፣ እግዚአብሔር ምስክሬ ነው። በጣም የሚያስጠላው ሰርግ የራሱ የሆነ ጣዕም አለው፣ የራሱ የሆነ ውበት አለው። ይህን ውበት ደግሞ ያጠፋችሁ የኢትዮጵያ ሴሌብሬቲ ሴቶች ናቸው፣ አርቲስቶች ናቸው። ይህን ውበት ያጠፋችሁ የተከበራችሁ ያስከበራችሁ ስነስርዓት ያላችሁ ሴሌብሬቶች አይደላችሁ። እናንተ መላቅጣችሁን ያጠጡ ስምና ዝናን በአቋራጭ ያገኛችሁት ምንም ነው የማያምርባችሁ። ምንም ማለት ነው አርባችሁን በጣም ነው የሚያስጠላው። ህዝብን እንደ መግደል ነው የሚቆጣጣሚቆጣታለ እናንተን አይቶ የሚመጣ የእናንተን ሰርግ አይቶ ዋው ሰርጓን፣ እንደዚህ ቢሆን የኔ ቢሎ እንደዚህ ቢሆን ምን ምኑ ነው የምታስተምሩት? ሽ ንገሪያቸው ለማህበራቸው የኔ መቤት ሂደሽ ለማህበራቸው ነገሪያቸው እዚህ መትሽ እንዳትጻፊ ከኔ ጋ ወረኛ ወረኛ እዚህ ምዛሽ ወሬ እንዳታብዙ ኔጋ እና ማለት ነው። አንዳንዴ ስነ ስርዓት መልመድ አለባችሁ። ስነ ስርዓት ወቁ ፓንትሽ እንደዚህ ማል ቀሚስሽ ተከፍቶ እያሳየሽን ሙሽራንን ብቲ ለህዝብ ካሳየሽ ትተቻለሽ። መተቸቱን ፈልገሽው ነው። አድራቁ ፈልገ የደስታሽ ቀን ነው። ኮርስ የደስታሽ ቀን ነው። ነገር ግን ያን እንደዚያ አይነት ቬሎ ደግሞ አደባባይ ወይ ካሜራማኖችሽን ማስተካከል አታሳዩ፣ ለህዝብ ማለት ካሳያችሁን፣ ደግሞ እኛ እንናገራችኋለን። አያምርም ቤሎሽ ፕሮግራምሽ ደስ ይላል። የተጠሩት እንግዶች አድምቀውልሻል ያምራል። ግን አያምርም ቤሎሽ፣ እንደ ግል አስተያየት ስሰጥ ስምና ዝና ስላላችሁ ከመጀመሪያው ጀምሮ ማለት ከመጀመሪያው ጀምሮ ያለውን ነገር አሳይታችሁን ስለመጣችሁ ሰርጋችሁን በጉጉት ጠብቀናል፣ በጉጉትም ጠብቀን ተመልክተናል። ስለዚህ የኔ ፍቅር ስለ እኔ እኮ እየነገርኩሽ እኮ ነው ስለኔ ዋታ ባዎች ትለኛል ስለኔ ማነገርኩሽ እኮ እኔ የዛሬ ስድስት ዓመት ያደረግኩት ነገር ያስወቀሰኝን እየነገርኩሽ ነው የዛሬ ስድስት ዓመት ያደረግኩትን ነው እሱም ላይክ ኢንጆዩር ና ብዬ አለ ይሄ ራሴን አውቄ አደለም በሌላ አለም ውስጡኝ ነው እንጂ ራሴን አውቄ እንደዛ አላደርግም እንደዚህ አይነት ስብዕና የለኝም ስለ እንደሌለ መቶ ፐርሰንት አውቃለሁ ግን ራሴን በሳትኩበት ሰዓት የነበረ ነገር ነው ተረድተሽኛል አሁን በህሊ ላይ በጭንቅላቴ በራሴ ሞመንት እንደዚህ አእምሮዬ ላይ ሁኜ እንደዛ አላደርግም። እንደማላደርግ አውቀዋለሁ አላደርግም። ሲጀመር እንደዛ አላደርግም። ያውም እንደዚ አይነት ፕሮግራም ላይ እኔ ባይ ዘ ወይ ፕሮግራም ላይ ስገኝ ራሱ ለአለባበሴ በጣም ነው የምጠነቀቀው። ኖርማል ቁምጣ አድርጌ ልወጣ እችላለሁ። እንደዚህ አይነት ትልቅ ቦታ ላይ ግን አላረገውም። አላረገውም። የሚያውቅ ያውቃል የማያውቅ ደግሞ ይቆምታል። ስለማታውቁኝ መቆምት የምሰጡት ኤኒዌይስ ይሄ አስተማሪም አይደለም፣ ተገቢም አይደለም፣ ትክክልም አይደለም። እንደዚህ አይነት ቬሎች እንዲበረታቱ እንዲደገፉ ጎበዝ እንዲባሉ አላበረታታም። በነገራችን ላይ አላበረታታም። ከዚህ ስትተቻቸው ነው ተስተካክለው የሚመጡት። አያምርም፣ ቬሎች አያምርም፣ በጣም ነው የሚያስጠላው። እና ራሳችሁን ለሌላ ተቀጣይ ስም ለሌላ ተቀጣይ ስም ትፈቅዳላችሁ። ለምሳሌ ኢሉሚናት ናቸው የነኪምን የነንትናን የነ ሴጣን አምላኪ ናቸው የሚባለውን ነገር እራሳችሁ ፈቅዳችሁ እንዲሰጣችሁ ታደርጋላችሁ አሁን በየዩቱቡ እየተሰራባችሁ ነው እንደዚህ እየተባላችሁ ለምን መስቀል አድርገሽ ከዛም እንደዚህ አይነት ስም ይሰጥሻል የምሬ ነው መልሽ አንቺ ዝንብ የምትይው በአፍሽ እና በጆሮሽ ዝንብና ተዋን ይግባብሽ ምን አባሽ ነው ዝንብ የምለው ውጭ ካልተመቸሽ ዝንባብ እንዴ ምን አባሽ ነው? አትደጋግሚ። ኮመንት እኔ ጋር አንዴ ከጻፋችሁ ይበቃችኋል። እያየዋችሁ ነው የምር፣ እግዚአብሔርና አትደጋግሙ። ቡን ነው ፍቅር ነው። እንዴት አወቅሽ? ሰምተሹ ነው ወይ? አይልያሹ ማሬ፣ ፈንድቶላችሁ ነበር እና የምር ነው እግዚአብሔርና። እዚህ ምጣችሁ ኮመንት አንዴ ተሳደቡ ፈቅጅላችኋል። ግን ኮመንት አትደጋግሙ። በጣም ነው የምጠላው እኔ ኮመንት ሲደጋግም እና አንዳንዴ አሴሌብሬቲ ኢትዮጵያ ሴሌብሬቲ ስትባሉ በጣም መጠንቀቅ አለባችሁ። በጣም ማለት ነው። ከእናንተ ብዙ ወጣቶች ብዙ ነገር አይተው ነው የሚመጡት። የእናንተን እንዳለ ቲክቶከሮቹ ዛሬ ወጣት ቲክቶከሮቹ ቢመጡ እናንተን ያዩ ናቸው እዚህ የደረሱት፣ እናንተን እየተመለከቱ የመጡ ናቸው። ስለዚህም እናንተ አሪያ ልትሆኑ እስኪዋቸው፣ የበፊቱን እስኪዋቸው፣ ትላልቆቹን እስኪዋቸው፣ ከእናንተ በእድሜ በምንም በላይፍ ስታይል የተሻሉትን አይሰሙም እኮ ድምፃቸው አይሰማ፣ መናቸው አይሰማ። ተጠንቅቀው ነው የሚኖሩት፣ ተጠንቅቀው ማለት ነው። እናንተ ግን ግድ የላችሁ። ኮመንት ብቻ ሲሰጣችሁ፣ ድንጋይ ሲወረወረባችሁ ብቻ ትንጫጫላችሁ፣ ውይ ውይ ትላላችሁ። ስለዚህም አንዳንዴ የምትመጡበትን ነገር አስተካክሉት፣ አስተካክሉት። ይሄ እንደዚህ አይነት ቪሎ አይበረታታም። ማበረታት ሴሌብሬቲ ነሽ ብዙ ተመልካች አለሽ በዙሪያሽ ያሉት ሴሌብሬቲዎቹ ናቸው ስለዚህም መተቸት ካለባችሁ ተተቻላችሁ አለባበሳችሁ ህዝብን የሚገልጽ መሆን አለበት ኢትዮጵያዊነትን የሚገልጽ መሆን አለበት የደስታዬ ቀን ነውና ምናምን የደስታሽ ቀን ነውና ፓንችን እያሳየሽ የመጣሽ ሙሽራ ላይ ነው እስከዛሬ ድረስ ምንድን የደስታችሁ ቀን ፈረንጅ አይደላችሁ ኢትዮጵያዊ ናችሁ ስለዚህም አንዳንዴ ወጉ ማረጉ ይህ ደስታው እንዳለ ሆኖ የምታስተላልፉት ነገር አሪፍ ይሁን ይሄም ባይ ነኝ። በመቀጠል ሌላ ወደ ሁለተኛው እዛው ሰርግ ላይ ወደ ሁለተኛው ነገር ይሳ በጣም የታዘብኩትን ነገር ልንገራችሁ። በጣም የታዘብኩትንና በጣም የከፋኝን ነገር ነው ምነግራችሁ። በጣም ማለት ነው ምክንያቱም የሴት ልጅ እናት ነኝ፣ እናት ነኝ። በራሴ የተሰማኝ ነው ምነግራችሁ። አንዳንዴ ይሄ እልህ ፉክክር በንግግር እልህ ፉክክር የምታደርጉ ሰዎች ጥሩ አይደለም፣ መጨረሻችሁ አያምርም። ጌታን ነው ምላችሁ። አሁን ባልየው ወጥቶ የሆነ ሰዓት ላይ ደስታውን ሲገልጽ የተናገረውና ለልጅቷ ሲናገርበት የነበረው ንግግር እኔ እንደ አንድ እንደ አንድ ሴሌብሬቲ ነው፣ ታዋቂ ነው፣ እንደ አንድ እናት፣ እንደ አንድ ሴት የተሰማኝ ስሜት አለ፣ የደበረኝ ነገር አለ። ወይ ባይናገረውስ፣ ይህንን ነገር ባይለውስ ብዬ ተመኝቻለሁ። ለምን ብላችሁ ጠይቁኝ። ለምን ብላችሁ ጠይቁኝ። እሷ ከሌላ የወለደችው ልጅ አለቻት፣ ሴት ልጅ፣ የምታምር ሴት ልጅ፣ ቆንጅዬ። ከዛም ልክ አንዴ ብሎ ማይኩን ተቀብሎ ምን ሊያወራ ነው ብለን ስንጠብቅ ለዚች ለትንሿ ልጅ ያለውን ፍቅር ያለውን የአባትነት ጥግ ያለውን ነገር ሁሉንም ነገር ሊከፍልላትና ሊያሳድጋት ሊንከባከባት በቃ ማለት እንባው እስኪመጣ ድረስ የገለጸበት የፍቅር አገላለጽ ለመጀመሪያዋ ልጅህስ? አንዳንዴ ይውላችሁ ስም ሲኖራችሁ መጠንቀቅ አለባችሁ። ይህንን መልክት ስታስተላልፍ እዛ ጋር ያለችው ልጅህ አይከፋትም ማለት አይከፋትም? የእውነት ግን ጋይስ ኮመንት እያደረጋችሁ አይከፋትም? አይሰማትም? አንዳንዴ ስም ሲኖራችሁ መጠንቀቅ ያለባችሁ ወይ አለ፣ ራሳችሁን መጠንቀቅ አለባችሁ፣ የምትናገሩትን ንግግር አንዳንዴ ዱላ ወጥቶብኛል ተሰድቤበት አለው፣ ላይክ እንደዚህ ብላችሁ ሚስት የተፈታችሁ ሚስት ስትጎዳ፣ ልጅ ግን የልጅን ስነ ልቦና ለምን ትጎዳላችሁ? ወንዶች አያገባትም ማለት አትችልም የምናውቀው ታሪክ ስለሆነ ያየነው ታሪክ ስለሆነ ግን ሚዲያ ላይ የራስ የመጀመሪያ የአብራክ ክፋይ የመጀመሪያ ልጅ እያለች እዚህ ጋር መተክ የተናገርከው ንግግር እንደ እናት እኔ እንደ እናት በጣም ነው የከፋኝ፣ በጣም ነው የተሰማኝ። ፎር ኤግዛምፕል የኬኮ አባት ሰርግ ደግሶ አግብቶ ከዛም እዛ ጋር ሂዶ ከሌላ ለተወለደችው ልጅ እንደ አባት ልጅ የተንከባክቤ አኖርሽ ዘንድ እኔ ላንቺ ከዛም ደግሞ ሚስት በሶፍት አይኗን ዛ እንባ እያለቀሰች ምናምን ይች ነው አዲሷ ሚስት። ያች እኔ ቁሜ ማለት ነው በቴሌቪዥን እያየው፣ ጋይስ ኢማጂን አስቡት፣ ባይምሯችሁ፣ እስኪ የአገሬ ልጆች እስኪ አስቡት፣ ሴቶች አስቡት። እና እኔ ላንቺ እስከ መጨረሻው ፎርኤቨር ላስት ኤቨር እስከ መጨረሻው ድረስ የአንቺ አባት ልሆን፣ ልንከባከብሽ፣ ላሳድግሽ ቃል ገባለሁ። ከዛም ልጅ ደግሞ ጋይስ ልጅ ደግሞ አታድግ? አታይ? እናት አታይ? ለምንድን ነው እማትጠነቀቁት? ለምንድን ለምንድን ነው ማለት እኔ እንጃ። ለምንድን ነው እንደዚህ አይነት ራስ ወዳድ የሆናችሁ የሚያገር ወንዶች? ለምንድን ነው በዚህ ደረጃ የፊታችሁን የሚመጣውን ነገር ብቻ የምትመለከቱት? ነገር ኮቺ ልጅ ብታድግ ትልቅ ሰው ብትሆን አባቴ ብላ አደራሸም ጠቃሚም ሁሉ ነገር ናት። ዛሬ ላይ ግን አደባባይ ላይ ስለሆነ ስለታጀብክ፣ አድናቂ ስላለ፣ ወዳጅ ስላለ አጠገብህ ያሉት ብዙ ስለሆኑ፣ ባይዘዌይ ማድነቅህን ጠልቸው አይደለም፣ መንከባከብንም ጠልቸው አይደለም። አልጠለውም፣ ምክንያቱም ግዴታ ነው። ግዴታ ነው ልጅን የሰው ልጅ ልጅ አርጋ ልታሳድግ፣ እሷም ያንተ ልጅ ልጅ አርጋ ልታሳድግ ነው የምትጣመሩት። አደባባይ ላይ ይሄን ፍቅር መግለጽ ለምን አስፈለገ? ልክ ነው ትላላችሁ? ሀገሬ ልጆች፣ አንድ ሴሌብሬቲ እንደመሆኑ አንጻር ይሄንን ነገር አደባባይ ላይ መናገር አለበት አለበት ትላላችሁ? እስኪ ጋይስ አስተያየት ስጡ። ቤተሰብ አስተያየት ሰጡ። እናንተ ኩሽኩሽ የትርኪ ምርኪዎችን አላልኳቸውም፣ በነገራችን ላይ እነዚህ፣ ምን አገባሽ ምናምን ጉርጓድ ግቡ እናንተ። እናንተን አልኩም፣ ቤተሰቦች ነው ያልኩት። ኮመንት አድርጉ አለበት ማለት ስም ባይኖረው ዝና ያለው ወንድ ባይሆን ኖሮ ይትስ ኦኬ ሶ ሴሌብሬት እኮ ጋይስ ስምና ዝና ያለው ወንድ ነው የዚች ልጅ ይቺ የዚች ህፃኗ ልጅ አባት እንደሆነ እኮ በትምህርት ቤት ስትሄድ እኮ ልጅቷ ላይ የሚከፍልባት ተጽዕኖ አለ አባትሽ እኮ እንደዚህ አላት ልጆች ናቸው የልጆች ጭንቅላት የሚባል ነገር አለ ለልጆቻችን አሁን አንተ ለዚችኛዋ ልጅ በጣም ተጠንቅቀሃል አደለ ለዛችኛዋ ልጅ ግን አልተጠነቀቅም ለዛችኛዋ ልጅግ ምንም ይሁን ምንም ምንም አልመሰለህም። ለዚችኛዋ ብቻ ነው ትኩረት ያደረገው። ሀይ ለምን ጋይስ ለምን ለምን እንደዚህ ትላል ታደርጋላችሁ? ለምንድን ነው አንዳንዴ ሚዲያው የኛ ነው ሴሌብሬቲ ነን አድናቂ አለን ወዳጅ አለን ምን ምትሉና ትመጡና ቡትርፍ የምትሉት ነገር አይመቸኝም። ከትችት አያድናችሁም፣ ከትችት አያድናችሁም። ሁሉ ነገራችሁ አሪፍ ሆኖ ሳለ ነው ሪሊ፣ የአባት ጥግ ነው ያየንበት። ደስ ይላል። አባት ሲኮን እንደዚህ የሰው ልጅ መንከባከብ ደስ ይላል። ግን ደግሞ የእኛስ ልጅ ሲንግል ማሙናል ባይዛ ወይ፣ በዚህ አጋጣሚ ሲንግል ማሙናል ልጆቿን የምታሳድገናት የማትከፋ ይመስላችኋል? እናንተ ደነዝ ወንዶች እናንተ ትዳር መስረታችሁ ላይፍ ጀምራችሁ መኖር ስትጀምሩ እናት ልጇን ይዛ ከልጇ ጋር እየኖረች ስታያችሁ እማትከፋ እማትሰበር ይመስላችኋል? ወንድ ወንድ ነው። በእርግጥ ወንድ ሆዱ በሞላበት ነው፣ የታወቀ ነው። ምንም ነገር ይሄ ይሉንታ አታውቁ። ወንድ ልጅ ይሉንታ አያውቅ። ባይ ዘ ወይ ወንድ ልጅ ይሉንታ አያውቃል ካላችሁኝ፣ በጣም ነው የምስቅባችሁ። ወንድ ልጅ ይሉንታ አያውቅ። እኛ ነን ይሉንታ የምናውቀው ሴቶች፣ እኛ በጣም ይሉንታ ያጠቃናል፣ ሴቶች ማለት ነው። ወንዶች ግን ይሉንታ ያውቃችሁ። ልክ አዲስ ህይወትን ስትጀምሩ የትላንትና ህይወታችሁ ምን ተጽዕኖ እንደሚፈጥርባት ሴቷ ላይ ምንም ነገር አትሉ። ኖርማል የአሁኑ ነገር ብቻ ነው ማየት የምትፈልጉት። ሶ ሁሉም ሲንግልማ ሌላ ሬለሽን ጀምራ ሌላ ህይወት መኖር ካልጀመረች በስተቀር አንተ ተሽሞንሙነ እና ተሽቆጥቁጠ ወደ ትዳር ህይወት ስትገባ ሳይከፋት ቀርቶ አይደለም። ምክንያቱም ጊዜዋን የምታሳልፈው ከአንተ ዘር ባገኘችው ልጅ ጊዜዋን እያቃጠለች ነው። ያንተም የእሷንም ዘር ይዛ እሷን አትቁጭ ብላ ልጇን የምታሳድገው መቼም እናንተ ከስንት አንዱ ካልሆናችሁ ቁጭ ብላችሁ አታሳድጉም። ወንዶች ሪሊ አታሳድጉም። ዞር ብላችሁ ቼክም አታረጉም። አታረጉ እናት ግን ያን ዘር የእሷንም ዘር ይዛ የእናትነት ፍቅር የእናትነት ግዴታዋ ያስወጣታል። ቁጭ አድርጋ ያንተን ልጅ በማሳደግ ጊዜው አታቃጥላለች፣ እድሜዋን ታስሄዳለች። ወንዶች ይህንን አትመለከቱ። ላይ ግዴታ እንደሆነባት አድርጋችሁ ነው የምታስቡት። ያንተ ልጅ ቁጭ ብላ ባታሳድግ ኑሮ እሷም ሌላ አዲስ ላይፍ ይኖራታል፣ አዲስ ህይወት ይኖራታል። አንተ ግን ሌላ አዲስ ህይወት መስርተ አዲስ አዲስ ጀንበር ብለ በአዲስ ምዕራፍ አዲስ ነገር እያደረግ ትኖራለ። እሷ ግን አዲስ ምዕራፏን ከድና ያንተን ልጅ በመንከባከብ ጊዜ ታቃጥላለች። ይሄ የሚያደክም የሚሰብር፣ የሚጎዳ ይመስላችሁም ወንዶች፣ ምንም አይመስላችሁም። ምንም ማለት ነው ምንም። አንዳንዴ እንደውም ሳስበው በቀልም ይመስላል ሴቷ እንድትናደድ የምታደርጉት ሪያክት ራሱ ይመስለኛል።

ሲንግል እናቶች ከዛም ባሎቻቸው ድጋሚ ህይወትን ሲጀምሩ ህጉ ጠበቅ ያለ ቢሆን አሪፍ ነው። ገብርኤልን ይሄ ለልጅ ማሳደጊያ ላይክ ደግሞ ልንገራችሁ ሴቶች፣ ወንዶች ማለት ነው። ልክ ፍቺ ተጠያይቃችሁ ለልጅ ማሳደጊያ ብላችሁ ስጠይቅ ውሸታሞች ናቸው ውሸታም። ታውቃላችሁ በጣም ውሸታም። እኔ አንዳንዴ ግርም ይለኛል ስትሰሙ። ይሄ ለልጅ ማሳደጊያ የሚያገኘው ከሁለት መቶ ሺህ ብር በላይ ሊሆን ይችላል። በወር ማለት ነው የሚያገኘው ከመቶ ሺህ ብር በላይ ሊሆን ይችላል። በጣም የሚገርማቸው ነገር ልክ ፍርድ ቤት አቁሟቻቸው ስትጠይቋቸው ገቢያቸውን በምን በምን እንደሚቀንሱት አታውቁም። ጋይስ ገብርኤል ምስክር። እኔ አንዳንዴ ቆይ ግን የራሱ ልጅ አይደለም ምናምን ማለት ተወለደ የነሱ ልጅ አይደለም። ለምንድን ነው በዚህ ደረጃ ውሸት የሚዋሹ ትላለው? ሰው ለልጁ እንዴት ይዋሻል? ሰው ለራሱ ደም እንዴት ይዋሻል? ያለውን ቢያካፍል ምን ችግር አለው? እና የቆራርጦት የቆራርጡት እና የቀን ሰራተኛ ደመወዝ ነው የሚያመጡባቸው ፍርድ ቤት ጋይስ። አጋጥሞቸው ያውቁ ሰምታቸው አታውቁም እንደዚህ አይነት ነገር በጣም ባለ ሀብቱ ራሱ ማለት ነው። ፍርድ ቤት ሴድ የቀን ሰራተኛ የሚሸከም ሰው እንኳን በዚህ ሰዓት እንደዚህ አይነት ብር አያገኝም ትላላችሁ። በጣም ያለው ሰው ራሱ ላለመስጠት እኮ ነው፣ ላለመስጠት። ከዛም የሚመጣና የአካሌ ክፋይ ህይወቴን ለአንቺ ልጅ ተንበርክኬ ልጅሽን ላሳድግልሽ ይሻል፣ ደግሞ የሌላዋን ልጅ፣ የራሱን ልጅ ትቶ ማለት ነው። የሀገሬ ልጅ የራሱን እና ያናደኛል፣ እርር እላለሁ። እግዚአብሔር ምስክሬ ነው፣ እርር ነው የምለው ያው ሲንግል ማማ አይደለው ጋይስ። ብሶታችን እኮ እንደዚህ ካልተነጋገርን ያወጣልንም ያወጣለንም የተነጋገርን ካሉና ንግር እያደረግናቸው ካልሆነ እኮ ከባድ ነው። አሜሪካ ቢሆን ግዴታ የኔ ፍቅር፣ አሜሪካ እናዚያ እዚያ እንዳይደለማ ግን ለምንድን ነው እንደዚህ የምታደርጉት? እንደዚህ የምታደርጉ ወንዶች እባካችሁ ተመከሩ። ደግሞ የመጀመሪያ ልጅ እኮ ጌጥ እኮ ነው ጋይስ። ከመጀመሪያ የወለድከው ልጅ እኮ የመጀመሪያ ልጅ ፍሬ ያሳየች ሴት እኮ በቃ ለሱ እሷን እኮ እንቁል አላደርገ ብትፈታት ራሱ ማለት ነው ሪስፔክትግ ሞር ጨምሮ፣ ተንከባክበሃት፣ በጣም አክብረሃት፣ አድንቀሃት፣ ወደሃት ብትለያያት ራሱ አሉ በፍቅር የተለያዩ አባቶች እኮ ነው እኮ የሚገባው። የመጀመሪያ ልጅ የሰጠች እኮ ነው ማድረግን ያሳየችህ ሴት ናት። እኔ ታስቁኛላችሁ። አይሮኑ ብቻ ልቦና መድኃኒዓለም ይስጣችሁ። እኔ እግዚአብሔር እና ይህ ወንድማችን ሰርጉ ዕለት የታዘብኩትና የደበረኝ ዋነኛው ከልጅቷ ቀሚስ የበለጠ የእሱ ንግግር እውነት ለመናገር በጣም ደብሮኛል፣ በጣም ደብሮኛል። ስለ ሚስቱ ምናምን አለም። ስለ ልጁ የልጁ ጭንቅላት ልጆቹ ልጁ ዳስ በትምህርት ቤት ጓደኞች ሊኖራት ይችላል፣ አባቷ እንደሆነ የሚያውቁ ሰዎች ሊኖሩ ይችላል። የልጅን ስነ ልቦና እንዴት የሚስትየዋን፣ የፈታትን ተዋት፣ ለልጅህ እንዴት አትጨነቅም? ለዚች ልጅ ይህን ያህል የምትጨነቅ መልካም አባት ከሆንክ ለዛች ልጅ እንዴት አትጨነቅም? ለልጆች በዚህ ደረጃ የምትጨነቅ ሰው ከሆንክ ለዛችኛዋስ ልጅ ለምን አልተጨነቅም? ማለት አንዳንዴ የምትሰሩን ቲያትር አደባባይ ላይ ወጥታችሁ አተገቡት። ይታወቅባቸዋል ይሄ በፊልም የሚሰጣችሁ ካራክተር አላል እንደዛ አቱ አቱ ማለት አይቀርም። ህዝብ እንደሆነ ያልኩ ይመለከታል። በነገራችን ላይ ህዝብ ያል ያያል፣ ሰው ያያል፣ ያል ያል ያል ከዛ መልስ ይሰጣል። እና ጥሩ አይደለም። ይህንን ነው የምለው። አመሰግናለሁ። በክፋት ወይም በምን አይደለም። በክፋቱ ከመሰለ ጉዳይ ነው፣ ግን አስተያየት ነው የሰጠው እንደ ሶሻል ሚዲያ ተጠቃሚነት ማለት ነው። ምክር ነው። ለሌሎቻችሁም አባቶች፣ ለተፋታችሁ አባቶች ይሄ መልእክት ነው። ለእናንተ ይሄ መልእክት ነው፣ እንዲገባችሁ ማለት ነው። እንደዚህ አታርጉ አታርጉ። በተለይ ልጆች ካሏችሁ ተጠንቀቁ፣ በጣም ተጠንቀቁ። በእውነት ነው የምላችሁ። እንደ እንደኔ እንደኔ ባትደግሱ። በፊት ህይወት ያላችሁ ትዳር የነበራችሁ የትዳር አጋሪ ነበረ፣ አጋራችሁ ጋር ተፈታታችሁ፣ ድጋሚ አዲስ ህይወት ስትጀምሩ ባትደግሱ የምትደግሱበትን ህይወታችሁ ነው፣ ጨምሩበት ህይወታችሁ ላይ። ካልሆነ ደግሞ ድምፃችሁን አጥፍታችሁ ሽብላችሁ ግቡ። ይሁን ይሁን ይሁ ምናምን አትበሉ። ለቤተሰቦቻችሁ ማሰብ አለባችሁ፣ ማሰብ አለባችሁ። ለልጆቻችሁ መጨነቅ አለባችሁ። የቤተሰብ የቤተሰብን ክብር ወቁ። ያለፈው አልፏል። አዲስ ህይወት ነው፣ አዲስ ህይወት ነው። ግን ይሄ ሸዋታ አታብዙ። ንግግራችሁን፣ አክታችሁን፣ አደጋገሳችሁን አሳምሩት። ለልጆቻችሁ ማለት ነው ለልጆቻችሁ አባቶች፣ ይህ መልእክት ነው።